ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም። በክልሉ ለ1214 የግል ድርጅቶች የታክስ ከፋዮች የቀን ገቢ ግምትና የደረጃ ሽግሽግ ተደርጓል፣ አሉ አቶ ያሲን አብዱላሂ። ለ1214 የግል ድርጅቶች ታክስ ከፋዮች የቀን ገቢ ግምትና የደረጃ ሽግሽግ መደረጉን የገለጹት የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ አስታውቋል። ቤተልሔም ደሴ ዝርዝሩን ይዘዋለች። ለ1214 የግል ድርጅትና ታክስ ከፋዮች የቀን ገቢ ግምትና የደረጃ ሽግሽግ መደረጉን የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ ገለጹ። ኃላፊው በክልሉ ፍትሐዊ የታክስ ስርዓት ተግባራዊ በማድረግ ከታክስ ስርዓት ፍትሐዊነት ጋር በተገናኘ ሲነሱ የነበሩ ቅሬታዎችን ለመፍታት ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸዋል። ሁሉም ግብር ከፋይ ሚዛናዊነትና ፍትሐዊነቱን በጠበቀ መልኩ በሚገኘው ገቢ ልክ ተመጣጣኝና ፍትሐዊ ግብር ግብርና ታክስ እንዲከፍል መደረግ አለበትም ብለዋል። እያንዳንዱ ግብር ከፋይ በተሰማራበት የስራ ዘርፍ የንግድ እንቅስቃሴ መረጃ ላይ ተመስርቶ የሚከፍለውን ታክስ ለመወሰን ግብረ ኃይል ተቋቁሞ ሲሰራ መቆየቱንም ጠቁመዋል። ግብረ ኃይሉ የንግድ ተቋማትን የንግድ ስራ እንቅስቃሴ ይዘትና ስፋት እንዲገመገም በማድረግ የደረጃ ማሻሻያዎች መደረጋቸውንም ጠቁመዋል። በንግድ ተቋማቱ በተሰራው የሪፎርም ስራም በክልሉ ለ1214 የግል ድርጅቱና ታክስ ከፋዮች የቀን ገቢ ግምትና የደረጃ ሽግሽግ መደረጉን ኃላፊው ገልጸዋል። በዚህ መሰረትም 186 ድርጅቶች አመታዊ ገበያቸውን መሰረት ባደረገ መልኩ ደረጃቸው ከፍ እንዲል የተደረጉ ሲሆን 24 የንግድ ተቋማ ደረጃቸው ዝቅ መደረጉን ገልጸዋል። ይህ የታክስ ፍታዊነትን ከማረጋገጥ ባሻገር በውድድር ላይ የተመሰረተ ፍትሐዊ የታክስና የንግድ ስርዓትን ለማስፈን የሚያስችል መሆኑን አክለዋል። የቀን ገቢ ግምትና የደረጃ ሽግሽጉ የገቢ ዘርፍ ፍትሐዊነትና የግ ተገዥነትን ለማሻሻል የተጀመረ የሪፎርም አካል መሆኑንም ገልጸዋል። የእያንዳንዱ ግብር ከፋይ ከሐምሌ 1 2017 ጀምሮ በአዲሱ የቀን ገቢ ግምት አመታዊ ግብሩን እንዲከፍል እንደሚደረግ የቢሮ ኃላፊ አቶ ያሲን አብዱላህ አስታውቀዋል። በቀጣይም በክልሉ በሁሉም የግብር ከፋይ የንግድ ድርጅቶችና ግለሰቦች ወቅታዊ የኢኮኖሚ እንቅስቃሴን ታሳቢ ያደረገ ፍትሐዊ የቀንገቢ ግምትና የደረጃ ሽግሽግ ስራ ተጠናክሮ ይቀጥላልም ብለዋል። የቀንገቢ ግምቱና የደረጃ ሽግሽጉ የገቢ ዘርፍ ፍትሐዊነትና የህግ ተገዥነትን ለማሻሻል የተጀመረ የሪፎርም አካል መሆኑንም አክለው ገልጸዋል። በክልሉ የደንብ ጥሰቶችን ለመከላከል የተመዘገበ ስኬት አጠናክሮ ለማስቀጠል በትኩረት እየተሰራ መሆኑን የሐረር ከተማ መዘጋጃ ቤት አስታውቋል። በሐረሪ ክልል ደንብ ማስከበር ጽህፈት ቤት የ2017 የበጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ግምገማ መድረክም ተካሂዷል። ሄኖክ ግርማ የሐረሪ ክልል ደንብ ማስከበር ጽህፈት ቤት የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ግምገማዊ መድረክ ተካሂዷል። የሐረር ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ ኢንጂነር ፈራንዚያድ በዚህ ወቅት እንዳሉት ጽህፈት ቤቱ በ2017 በጀት ዓመት የተለያዩ የደንብ ጥሰቶችን፣ ህገወጥ ግንባታና የመሬት ወረራን እንዲሁም ህገወጥ የንግድ እንቅስቃሴዎችን በመከላከል ስራ በዓይን የሚታይ ተጨባጭ ለውጥ ማስመዝገቡን ገልጸዋል። በ2017 በጀት ዓመት በተከናወኑ ተግባራት የተመዘገቡ ስኬቶችን ማጎልበት ክፍተቶችን ማሻሻልና በአዲሱ በጀት ዓመት አመርቂ ውጤት ለማስመዝገብ በቅንጅትና በቁርጠኝነት መስራት እንደሚገባም አመልክተዋል። የተቋሙን የሰው ኃይል ውስንነቶችን ለመቅረፍ ጥረት እየተደረገ መሆኑን ገልጸው ሕገ ወጥ ግንባታዎችን አስቀድሞ የመከላከል የቁጥጥር ስራዎችን ማጠናከር ይገባል ብለዋል። በተለይም በክልሉ የወጣው የተቀናጀ የደረቅ ቆሻሻ አስተዳደር ደንብ ሳይሸራረፍ ተግባራዊ እንዲሆን እንዲሁም በክልሉ የመሰረተ ልማት ጥበቃዎች ላይ የተቋሙ አመራሮችና ሰራተኞች ሚናቸውን ማጎልበት እንዳለባቸው መልእክታቸውን አስተላልፈዋል። የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ መሐመድ አብደላ በበኩላቸው በመጠናቀቅ ላይ በሚገ የሚገኘው በጀት አመት በክልሉ 1443 የሚሆኑ ህገ ወጥ ግንባታዎችን መከላከል የተቻለ ሲሆን 17 የሚሆኑት የመሬት ወረራዎች ላይ እርምጃ በመውሰድ ወደ መሬት ባንክ ገቢ እንዲሆን ተደርጓል ብለዋል። ህገ ወጥነትን ከመከላከል ስራዎች ጋር ተያይዞ በበጀት ዓመቱ በተለያዩ የደንብ ጥሰቶች ላይ መቀጮችን በመጣል ወደ 15 ሚሊዮን የሚጠጋ ብር ገቢ እንዲሆን ተደርጓል ላሉት አቶ ማሀመድ የተወሰኑት ደግሞ በህግ አግባብ ተጠያቂ እንዲሆኑ መደረጉንም ጨምረው ገልጸዋል። በሐረር ከተማ የተከናወኑ ና በመከናወን ላይ የሚገኙ የኮሪደርና ሌሎች የልማት ስራዎች በአግባቡ ተጠብቀው ለዜጎች የረዥም ጊዜ አገልግሎት እንዲሰጡ ለማስቻልም ጽህፈት ቤቱ ትኩረት ሰጥቶ እየሰራ ይገኛልም ብለዋል። በተጨማሪም የክልሉን መልካም ገጽታን የሚያበላሹ ህገወጥ ማስታወቂያዎችን በመከላከልና እርምጃ በመውሰድ ህገወጥ የነዳጅ ግብይትና ህገወጥ እርዶችን በመከላከልና በመቆጣጠር በበጀት አመቱ የተቀናጀና ውጤታማ ስራ መሰራቱንም ተናግረዋል። በቀጣይም የተቋሙን የመረጃ ስርዓትን በማጠናከርና አቅማችንን ሰዎችን በማጎልበት ከክልሉ ህዝብና መንግስት የተጣለብንን ኃላፊነት በላቀ ደረጃ ለመወጣት እየሰራን እንገኛለን ብለዋል አላፊው በመሆኑም ጽሕፈት ቤቱ በ2017 በጀት ዓመት ደንቦችን በማስከበር ያከናወናቸው ውጤታማ የሆኑ ዘርፈ ብዙ ተግባራትን በ2018 በጀት ዓመትም ህዝብን ባሳተፈ መልኩ አጠናክሮ እንደሚቀጥልም አረጋግጧል። በመድረኩ የጽሕፈት ቤቱ በ2017 በጀት ዓመት በተከናወኑ ተግባራት የተመዘገቡ ስኬቶች፣ የነበሩ ውስንነቶች፣ የተወሰዱ የመፍትሄ እርምጃዎች እና የ2018 በጀት ዓመት እቅድ ላይ ትኩረት ያደረገ ሰነድ ቀርቦ ውይይት ተደርጎበታል። በግምገማዊ መድረኩ በ2017 በጀት ዓመት የስራ አፈጻጸም ላስመዘገቡ የተቋሙ ሰራተኞች እውቅናና ሽልማት ተበርክቶላቸዋል። የቤተሰብ ጤና ቡድን ማጠናከር የዜጎችን ጤና ለማሻሻል የጎላ አበርክቶ እንደሚኖረው የሐረሪ ክልል ጤና ቢሮ አስታውቋል። የሐረሪ ክልል ጤና ቢሮ ከጤና ሚኒስትር ጋር በመተባበር የመጀመሪያ ደረጃ ጤና እንክብካቤ፣ ቤተሰብ ጤና ቡድን በማህበረሰብ ጤና ቅኝት ዙሪያም የአቅም ግንባታ ስልጠና እየሰጠም ይገኛል። ዘገባው የትህትና ተስፋዬ ነው። ፍቃዱ በላይ ስርስሩን ያቀርበዋል። የሐረሪ ክልል ጤና ቢሮ ከጤና ሚኒስቴር ጋር በመተባበር የመጀመሪያ ደረጃ ጤና ንክብካቤ ቤተሰብ ጤና ቡድን በማህበረሰብ ጤና ቅኝት ዙሪያ የአቅም ግንባታ ስልጠና እየሰጠ ይገኛል። መድረኩን በንግግር የከፈቱት የሐረሪ ክልል ጤና ቢሮ ምክትል ኃላፊው ዶክተር ኢማን ዘይዳን ስልጠናው በክልሉ በቤተሰብ ጤና ቡድን እየተሰሩ ያሉትን ስራዎች ለማጠናከር የሚያስችል ነው ብለዋል። የጤና ስርዓት ሰንሰለት ነው ያሉት ዶክተር ኢማን የቤተሰብ ጤና ቡድን የጤና ኤክስቴንሽን ስርዓት ዋና ግባ ስለሆነ አቅማቸው ማጠናከር ያስፈልጋል ብለዋል። ስልጠናው የነበሩ ክፍተቶችና ውስንነቶችን ለማሻሻል የሚያግዝ እንደሚሆን ያላቸውን እምነት ገልጸዋል። መከላከልና ሕክምናን መሰረት ባደረገው የሀገሪቱ የጤና ፖሊሲ የዜጎችን ጤና ለማሻሻል በቅንጅት መስራት እንደሚገባም አስገንዝበዋል። ስልጠናውን የሰጡት በክልሉ ጤና ቢሮ የእናቶችና ህጻናት ጤና ኤክስቴንሽን ቡድን አስተባባሪ አቶ ያሚናስ አብዲ ስልጠናው የመጀመሪያ ደረጃ ጤና እንክብካቤ አሃድ የቤተሰብ ጤና ቡድንን ለማጠናከር ታስቦ የተዘጋጀ ነው ብለዋል። ስልጠናው የሚከሰት ወረርሽኞችን አስቀድመው ለመከላከል የጎላ አበርክቶ ይኖረዋል ብለዋል። በስልጠና መድረኩ ከሐረሪ ክልል ጤና ቢሮ ከወረዳ ጤና ጽህፈት ቤቶች ከምስራቅ ሐረርጌና ከማያሴት የተውጣጡ የዘርፉ ባለሙያዎች እየተሳተፉ ይገኛሉ። ስልጠናው ለሶስት ተከታታይ ቀናት እንደሚቆይም ለማወቅ ተችሏል። የአቅም ግንባታ ስልጠና ሁለንተናዊ ብቃትን በመገንባት ማነቆችን የሚፈታ አቅጣጫ መሰጠት እንዳለበት ተጠቆመም። የሐረሪ ክልል ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ የክህሎት ልማትና የሪፎርም ሳቢዎች እንዲሁም የሰው ሀብት ልማት ማስፈጸሚያ መመሪያዎች ላይ ለኤጀንሲው አመራሮችና ሰራተኞች የአቅም ግንባታ ስልጠና ሰጥቷል። ቤተልሔም ደሴ የሐረሪ ክልል ቴክኒክና ሞያ ትምህርትና ስልጠና ኤጀንሲ የክህሎት ልማትና የሪፎርም እሳቢዎች እንዲሁም የሰው ሀብት ልማት ማስፈጸሚያ መመሪያዎች ላይ ለኤጀንሲው አመራሮችና ሰራተኞች የአቅም ግንባታ ስልጠና ተሰጥቷል። መድረኩን በንግግር የከፈቱት የሐረሪ ክልል ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ እንደገለጹት ስልጠናው የለውጥ እሳቢዎችን በማሰረጽ የቴክኒክና ሙያ ዘርፉን ወደ ተሻለ ደረጃ ማድረስን አላማ ያደረገ ነው ብለዋል። የአቅም ግንባታ ስልጠና የሚያጠነው አመራሩንና ሰራተኛውን ለማብቃትና ለቀጣይ ተልእኮዎች ዝግጁ ለማድረግ የሚረዳ መሆኑንም ጨምረው ገልጸዋል። በሐረሪ ክልል ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ የውጤት ተኮር ዳይሬክቶሬት ዳይሬክተር አቶ ደመላሽ ሀለም በመድረኩ ላይ ባቀረቡት የለውጥ እሳቤዎች ሰነድ ከገበያ ምርነት ባሻገር አጫጭርና የእሴት ሰንሰለትን መሰረት ያደረጉ የአቅም ግንባታ ስልጠናዎች ላይ ማተኮር እንደ ወሳኝ ለውጥ አምጪ አቅጣጫ ተይዞ ወደ ተግባር መግባት ምርጫ ሳይሆን ግዴታ ነው ብለዋል። አጫጭር የአቅም ግንባታ ስል ባለስልጣናዎች የእሴት ሰንሰለትን መሰረት ባደረገ ሁኔታ ሁለንተናዊ ብቃት በመገንባት ማነቆችን በሚፈታ አቅጣጫ መሰጠት እንዳለበትም አብራርተዋል። በተጨማሪም በመድረኩ የሰራተኛ ምልመላ መረጣና ስምሪት አፈጻጸም መመሪያ ላይ ለኤጀንሲው አመራሮችና ሰራተኞች የሰው ሀብት ልማት ዳይሬክቶሬት ዳይሬክተር በሆኑት በአቶ ሰሚር አብዱረሂም ሰነድ ቀርቦ ውይይት ተደርጎበታል። በመድረኩ የተሳተፉ የኤጀንሲው አመራሮችና ሰራተኞች በቀረቡት ሰነዶች ላይ በመንተራስ የተለያዩ ጥያቄዎችና አስተያየቶችን አንስተው ምላሽና ማብራ ማብራሪያ ተሰጥቶባቸዋል። በመድረኩ የተገኙት የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ በአሁኑ ጊዜ ፐብሊክ ሰርቪስ ሰራተኛ የሚመራበት አዋጅ በአዲስ መልክ እየተደራጀ መሆኑን ጠቁመዋል። በሰራተኞች እድገትና ዝውውር ጋር ተያይዞ የሚነሱ ጥያቄዎችን በዚህ ረቂቅ አዋጅ ይመለሳሉ ተብሎ እንደሚጠበቅ አቶ ብርሃኑ መግለጻቸውን ከክልሉ ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ያገኘ ነው መረጃ ያመላክታል። ወደ ሀገር አቀፍ ዘገባዎች ያግረናል። አረንጓዴ አሻራ መርሃ ግብር ያለ ልዩነት የተሻለ ነገ በጋራ የምንሰራበት የሀገር ግንባታ አካል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ማንሰራራት ማሳያ ነው የአረንጓዴ አሻራ መርሃ ግብር ላይ ሁሉም የህብረተሰብ ክፍልም እንዲሳተፍ ጥሪ አቅርበዋል። እነኝህና ሌሎችንም ሀገር አቀፍ ዘገባዎችን በተከታይነት ወደ እናንተ ይደርሳሉ። አረንጓዴ አሻራ መርሃ ግብር ያለ ልዩነት ለተሻለ ነገ በጋራ የምንሰራበት የሀገር ግንባታ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዘንድሮ አረንጓዴ አሻራ ማስጀመሪያ መርሃ ግብርም ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የናይጄሪያው ምክትል ፕሬዚደንት ካሺም በትማን፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ሌሎችም የዲፕሎማቲክ ማህበረሰብ አባላት በተገኙበት ተካሂዷል። በመትከል ማንሰራራት በሚል መሪ ሀሳብ በሚካሄደው በዘንድሮ የአረንጓዴ አሻራ መርሃ ግብር በአገር አቀፍ ደረጃ 7.5 ቢሊዮን ችግኞች እንደሚተከሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ወቅት ባስተላለፉት መልእክትም ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎችን በማስተባበር በአረንጓዴ አሻራ መርሃ ግብር አብነት የሚሆን ስራ ማከናወኗን ተናግሯል። ኢትዮጵያ አረንጓዴ አሻራ መርሃ ግብር ዜጎችን በማሳተፍ ለሀገራዊ ማንሰራራት ቁልፍ ሚና በመጫወት እንዲሁም ነገን አሻግሮ የተመለከተ መሆኑንም አብራርቷል። በሚሊዮኖችም የሚቆጠሩ ኢትዮጵያን በገዛ ፈቃዳቸው በአረንጓዴ አሸራ መርሃ ግብር ያከናወኑ ስራም የመደመር አቅምን ያሳየ መሆኑን ጠቁመዋል። ይህም ኢትዮጵያ የአረንጓዴ አሸራ መርሃ ግብር ያለ ልዩነት ነው ያሉትም መርሃ ግብሩ ተፈጥሮን ከመጠበቅ ባሻገር በኢትዮጵያ የምግብ ብሎ አላይነት ለማረጋገጥ ትልቅ አቅም መፍጠሩንም ተናግሯል። ይህም በአፍሪካ ራስን በምግብ ከመቻል ባለፈም ለሌሎች መትረፍ እንደምትችል ጭምር ትምህርት የሚወሰድበት ስለመሆኑ መጠቆማቸውም ተዘግቧል። ኢትዮጵያ በምግብ ራሷን ለመቻልና በአካባቢ ጥበቃ እያከናወነችው ያለው ስራም በዓለም አቀፍ ደረጃ እውቅና ለማግኘት ስለመሆኑም ነው የተናገሩት። ኢትዮጵያ የመንግስታቱ ድርጅት በመተባበር በቅርብ በአዲስ አበባ የሚካሄደውን የምግብ ጉባኤ እንዲሁም በተመሳሳይ በቅርቡ በአዲስ አበባ የሚካሄደውን የአፍሪካ አየር ንብረት ለውጥ ጉባኤ ለኢትዮጵያ ስራዎች እውቅና የሰጠ መሆኑን ለአብነት አንስተዋል። የአሁኑ ትውልድም የኢትዮጵያን የልመና ታሪክ በመቀየር ለመጪው ትውልድ የተሻለ ሀገር የመገንባት ኃላፊነት እንዳለበት ነው የተናገሩት። ጠቅላይ ሚኒስትሩም ለዚህም ደግሞ ዝቅ ብሎ መስራት ይገባል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ማንሰራራት ማሳየ ማሳያ በሆነው የአረንጓዴ ሸራ መርሃ ግብር ላይ ሁሉም ህብረተሰብ ክፍል እንዲሳተፍ ጥሪ ያቀረቡ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የዘንድሮ አረንጓዴ ሸራ መርሃ ግብር በመትከል ማንሰራራት በሚል መሪ ቃል ይካሄዳል ብሏል። የአረንጓዴ ሸራ እጅግ ዘርፈ ብዙ ትሩፋቶችን ያስገኘ ስራ መሆኑን ጠቁመው በዚህም ዓመት ከሚተከለው ችግኝ ጋር ወደ 475 ቢሊዮን ገደማ ይደርሳል ብሏል። በዚህም በሚቀጥለው ዓመት ከሚተከለው ጋር ሲደመር 54 ቢሊዮን ሊደርስ እንደሚችልም ጠቁመዋል። በዚህ መርሃ ግብር ያመናችሁ፣ የተሳተፋችሁ፣ እጃችሁ ጭቃይነካ የተከላችሁ፣ የተንከባከባችሁ ኢትዮጵያውያን፣ በኢትዮጵያ የምትገኙ ዲፕሎማቶች፣ ይህን ህልም የደገፋችሁ የትኛውም ሀገር ዜጎች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ጀምሮ በየዕለቱ የኢትዮጵያ ማንሰራራት ማሳያ በሆነው የአረንጓዴ አሻራ መርሃ ግብር ሁሉም የህብረተሰብ ክፍል እና የዲፕሎማቲክ ማህበረሰቡ እንዲሳተፍም ጥሪን ያቀርባለሁ ሲሉ መልእክት

ፕሬዚደንት ታዬ አጽቀሥላሴ የዛሬ ስኬታችሁ የሚለካው ለኢትዮጵያና ለህዝቦቿ በምታደርጉት አስተዋጽኦ ነው አሉ። የአልማዝ ኢዮቤልዩ በዓሉን ያከበረ የሚገኘው አዲስ አበባ ዩኒቨርሲቲ በዛሬ 2334 የመጀመሪያ ዲግሪ 2859 የሁለተኛ ዲግሪ 304 የሶስተኛ ዲግሪና 352 የስፔሻሊቲና ሰብስፔሻሊቲ በአጠቃላይ 6849 ተማሪዎችን አስመርቋል። በምረቃ ስነስርዓቱ ላይ የተገኙት ፕሬዝደንት ታዬ አጽቀሥላሴም አዲስ አበባ ዩኒቨርሲቲ ለ75 ዓመታት ሲመራመር ሲያስተምር የኢትዮጵያ አእምሮ ሆኖ ቆይተዋል ያሉ ሲሆን ዩኒቨርስቲው የዓመታት ስራንም አስታውሰውታል የዓለምን ፖለቲካ መርምሩ ይህን ስታደርጉ ሀገራችሁን ኢትዮጵያን ቀዳሚ ማድረግ ትችላላችሁም ብለዋል ተመርቃችሁ ወደ ህዝቡ ስትቀላቀሉ የምትቀላቀሉት ዓለም ተለዋዋጭ ጂኦፖለቲካና ጂኦኢኮኖሚክ ጂኦ ኢኮኖሚክ በመሆኑ ይህንም በመረዳት ተስፋ ሳትቆርጡ ሀገራችሁን ለማገልገል ዝግጁ ልትሆኑ ይገባል ነው ያሉት ዓለም አቀፍ ችግሮችን በመበራከታቸው ተስፋ ሳትቆርጡ ኢትዮጵያን ፍላጎቷና ብሔራዊ ጥቅም በማስቀደም ልትሰሩ ይገባል ሲሉ ተናግሯል የዛሬም ስኬታቸው የሚለካው ለኢትዮጵያና ለህዝቦቿ በምታደርጉት አስተዋጽኦ ነው ብለዋል። ፕሬዝደንት ታዬ አጽቀሥላሴ ሁሉም መርምሩ መልካሙን ግን ያዙ ሲሉ በአዲስ አበባ ዩኒቨርሲቲ ዋና ግቢ የሚገኘውን የዘመናት መልእክት በማንሳት ለተመራቂዎቹ የአደራ መልእክት አስተላልፈዋል። የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ በበኩላቸው አዲስ አበባ ዩኒቨርሲቲ የኢትዮጵያ መልክ የሆነ በሀገራችን ከፍተኛ ትምህርት ጅማሮ ማብሰሪያ የሆነ ተቋም ነው ብሏል። ዩኒቨርሲቲው የልቀት ማዕከልነቱን ለማስጠበቅና ለማላቅም የተማሪዎችን ስኬት የሚያግዙ እና የመምህራርን ብቃት ከፍ የሚያደርጉ እርምጃዎች በመውሰድ ላይ እንደሚገኝም ገልጿል። ዩኒቨርሲቲው የጀመረውን የራስ ገዝ አስተዳደር የአካዳሚክ ነፃነቱን የመለሰለት መሆኑን አንስተው የተለያዩ ምርምሮችን በማድረግና የጥናት ጽሑፎችን በማዘጋጀት የልቀት ማዕከልነቱን አጠናክሮ እያስቀጥለ መሆኑንም ጠቁመዋል። ዩኒቨርሲቲው የዲጂታል ለማድረግ በሚደረገው ጥረትም 6 ኪሎ የሚገኘውን ዋና ግቢ ስማርት የማድረግ እና የጥቁር አንበሳን ስፔሻላይዝ ሆስፒታልንም የዲጂታል ሕክምናን አገልግሎት እንዲሰጥ እየተደረገ መሆኑን አመልክቷል። በሀረማያና ድሬዳዋ ዩኒቨርሲቲ የተመደቡ የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ተፈታኞች ወደ ፈተና ማዕከላት መግባት ጀምረዋል። ተፈታኝ ተማሪዎቹ ወደ ማዕከላቱ ሲገቡ የዩኒቨርሲቲው ከፍተኛ አመራሮችና የአካባቢ ማህበረሰብ አቃበል አድርጎላቸዋል። በሀረማያ ዩኒቨርስቲ 7029 ተማሪዎች በወረቀት የሚፈተኑ ሲሆን 592 ተማሪዎች ደግሞ በበይነመረብ ፈተናቸውን እንደሚወስዱ የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዚደንት ፕሮፌሰር መንግስቱ ኡርጌ ገልጸዋል። በድሬዳዋ ዩኒቨርሲቲ የተመደቡ 1072 ተማሪዎች ወደ ዩኒቨርሲቲው የገቡ መሆናቸውን የዩኒቨርሲቲው ሬጅስተር ጉዳዮች ዳይሬክተር ዶክተር ጅብሪል አብዱር ቃድር ተናግረዋል። በወረቀትና በበይነመረብ የሚፈተኑ ተማሪዎችም የተፈጥሮ ሳይንስ ተማሪዎች ፈተናቸውን ከኩረጃ በጸዳ መልኩ ማከናወን እንዲችሉ ከወዲሁ አስፈላጊው ጥንቃቄ እየተደረገ እንደሆነ አመልክቷል። የዘንድሮ የ12ኛ ክፍል የትምህርት ማጠቃለያ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓ ም ድረስ ይሰጣል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለተወ የነበረውን ዜናው እየተከታተላችሁት ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ።